ማቅርብላችሁ ከሀዲስ ነው። ሀዲሱ ሰሂህ ነው። ፊ ሰሂህ ሙስሊም ፊ ሰሂህ እንደ ዘገቡት ማለት ነው። ነቢዩ ሰለም ምና አሉ። አስባቡ ሰላማ ይባላል። ሀዲሱ ራሱ ሌላ ቦታ ሲመጣ፣ አስባቡ ሰላማ፣ ሰላም የማግኘት ምክንያቶች ይባላሉ እነኝ ማለት ነው። ምንድን ነው እሱም እንደዚሁ ከእስላማዊ ስርዓቶች ደግሞ ይቆጠራሉ። እስላማዊ ስርዓት ነው። ነቢዩ ሰለላ ሰለም ካስተማሯቸው እስላማዊ ስርዓቶች መካከል አንዱ ይሄ ነው። አሁን የሚነግራችሁ ነው። ቀጥሎ የሚነግራችሁ ሀዲስ ነቢዩ ሰለላ ሰለም ካስተማሯቸው ስርዓቶች መካከል አንዱ ነው ማለት ነው። እነሱ ምንድን ናቸው? አሁን የሚነግራችሁ ምንድን ነው? ከእናንተ መካከል አሉ ነቢዩ ሰለላ ሰለም፣ ማናችሁም አሉ፣ በሚተኛበት ጊዜ አሉ ነቢዩ ሰለላ ሰለም በሩን ይዝጋሉ። ነቢዩ ሰለላ ሰለም እል ቅልባብ በሩን ይዝጋሉ። ከዛ በኋላ ምን አሉ ነብዩ ሰላሰለም እቃ ይከዳድናሉ። የምግብ እቃ፣ የመጠጥ እቃ፣ የሚጠጣ ውሃ ካለ፣ የሚጠጣ ወተት ካለ፣ ሻይ ምንም ካለ፣ ጭማቂም ካለ ይከደናሉ ነብዩ ሰላሰለም ከዛ በኋላ ማብራት ይጥፋሉ። እሳትም ካለ ፊልም ነገር ካለ ከሰልም ተያይዞ ካለ ይጥፋ አሉ ነቢ ስላ ለምን እሳት ለሰው ልጅ ጠላት ነሩ ነቢ ስላ ስለም ኤሌክትሪክም ደግሞ ካልጠፋ አጋጣሚ አይጦች መጥተው ያያይዙታል ኮንታክት ያደርጋሉ አንዱ እንኳ ን አያይዘው አደጋ ሊያደርስ ስለሚችል ማብራት ይጥፋ አሉ እሳትም ካለ ይጥፋሉ ሉ ነቢ ስላ ገባችሁ፣ ዕቃ ክደኑ። በራችሁን ዝጉ፣ ዕቃችሁን ክደኑ፣ መብራት አጥፉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ይሄ በር የሚባለው ይህ በር ብቻ አይደለም፣ ይህ በር ብቻ አይደለም። ከግቢ ይጀምራል ማለት ነው። ግቢ አካባቢ ያለው በር ግቢ ከበስተኋላ ይሁን ከበስተፊት በሮች ካሉ መስኮቶች ካሉ ግቢ መስኮት አለው እንደ ግቢ መስኮቱም ካለ የግቢ መስኮት በሩን ዋላ ዋናውን በር እንደዚሁ በደንብ በርጋሹ ቀርቅ ቀርቅሩ አሩ ነብዩ። ከዛ በኋላስ የቤቱን በር የቤቱን በር መስኮቶችን ዝጓሉ ነብዩ ሰለላ ሰለላ። ምክንያቱም ይሄ ካልሆነ አደጋው የከፋ ይሆናል። በር ሳይ ዘጋ ግቢ ሳይዘጋ አንድ ሰው በሩን ክፍት አድርጎ ቢተኛ ስጋት ነው። አይደለም ስጋት ነው። ሰላም የለም። ምን አስባቢ። ሰላም ሰላም ከማግኘት ከማግኛ መንገዶች መካከል አንዱ ምንድነው? ሊንተኛ ስንል በርን መዘጋጋት። ቅድም እንዳልኳቸው የግቢም በር ይሁን ዋናውንም በር የቤቱን በር ዋናውን በር ይሆን መስኮቱም ይሆን ዞሩ ማየት ልንተኛ ስንል ማለት ነው። ከዛ በኋላ አይን አይደለም ከዛ በኋላ የምግብ እቃዎችን እንጀራ፣ ወጥ ካለ እንደዚህ እንደዚህ፣ ሌላም ነገር ምግብ ካለ ያን ምግብ ጓዳ ገብተን ዞር ዞር ብለን ማየት ከዛ መክደን፣ ያልተከደነ ካለ መክደን። አያችሁ ሰላም ነው። ከዛ በኋላ ማብራት ማጥፋት። እሳትም ከሰልም ካለ ተያይዞ ከሆኖ ከሰሉ እኮ አስቸጋሪ ነው። ከሰሉ ወይ በእግራችን በእንቅልፍ ልባችን እነካውና ከሰሉ መሬት ላይ ምንጣፍ ላይ ይወጥቃል። ምንጣፉ ተያይዞ ተያይዞ ቤቱ ጭስ ይሆናል። ከዛ ከዛ ጭስ ማንም አይወጣም። በቃ አንድ ጊዜ እን ወንድማችን አየር ጤና አካባቢ እንደዚህ ሆነዋል። ኑሪ የሚባል ቤቱ ፎቅ ነበረ። እሳት ተያይዞ ኤሌክትሪክ እንትን ብሎ ከዛ ምንጣፉ ተያያዘና ምንጣፉ እንዳለ ጨሰ። በቃ ፎቁ ማለት ነው። ልጆች ተኝተዋል። ምን ምን አዋቂዎች እንደምንም ብለው ዘለው ዘለው ሲወጡ፣ ልጆች ግን አልቻሉም መውጣት። እዛው ሞት፣ ሶስት ልጆች ናቸው እንደዚህ እዛው ሞቱ። በቃ በጭሱ ማለት ነው። አደጋ አለው። ምንድን ነው ይሄ? ቅድመ ጥንቃቄ ያለማድረግ ነው። እሳት ካለ ይጠፋል ይጥፋ። ኤሌክትሪክም ካለ እነዚሁ ሶኬትም ካለ ፍሪጅ አካባቢ ሌላም የተሰካ የተሰካ ነገር ካለ ያን መንቀል ነው። ገባችሁ? ስለዚህ ነቢዩ ስለ ላ ስለም እነዚህ የሰላም አስባቦች ናቸው አሉ። ለምሳሌ ሰላም ይሄ በር መዝጋቱ ምናምኑ ከሰላም ጋር የተያያዘ ነው። ምግብ መዝጋቱስ መጠጥ መክደኑስ ምግብ መክደኑስ ከምን የተያያዘ ነው? ከጤና ጋር ማለት ነው። ለምሳሌ ምግባችንን ክፍት አድርገ ነው እንጀራውን ክፍት አድርጎ ላሲኩ ሳይከ ክፍት አድርጎ ቤተው ምንድን ነው የሚሆነው? ኢባብ መቶ ሊሊሰው ይችላል። ኢባብ መቶ መርዙን እዛው ኢባብ መርዙን እንጀራው ላይ ሊያረግ ይችላል። ሸረሪት መቶ ሊሸናበት ይችላል። ብዙ ነገር አለ። ያ ነገር ምንድነው የሚሆነው በእኛ ሆድ ላይ ገብቶ በሽታ ይሆናል፣ እኛን ያጠቃናል ማለት ነው። ስለዚህ ኢስላም ካስተማራኩ ትምህርቶች አንዱ ምንድነው ይህ አሁን የምነግራችሁ ነው። ሶስቱን በደንብ አድርጋችሁ ያዙልኝ። በራችሁን ዝጉ፣ ከሚሩ ለስቅያ እቃችሁን ከዳድኑ፣ ማብራት አጥፉና ተኘዋሉ። ሌላው ማብራት ለምሳሌ ባይጠፋ ማለት ነው። አሁን እዚህ በርተዋል። ይህ መኖሪያ ቤት ነው። ለምሳሌ እዚህ ማብራት በርተዋል። እኛ እዚሁ ተኛን፣ እዚሁ ማለት ነው። ማብራት አልጠፋም። ከዚህ ምን ያያል? ከዚህ ጃሱስ ከዚህ ያያል ማለት ነው። ሌባ ከዚህ ያያል፣ ተኝተዋል ያያል። ከዛ ያይና ሰው ሁሉ ተኝቶ የለ ከዛ በኋላ ቀስ እያለ ግማሹ እያየ ግማሹ በር ለመስበር ይታገላል ማለት ነው። ግማሾቹ በዛ በቃዳ ማብራት ስላለ ያ ያሉ ሰው እንደሚነቃ እንደማይነቃ ሰው ከነቃ ሊጠፉ ነው። ሰው ከነቃ ይጠፋሉ ይሄዳሉ። ካነቃ ግን የሚያረጉትን አድርገው ሰርቀው ምንብለው ካዝና ሰብረው ይሄዳሉ ማለት ነው። አያችሁ፣ ሌባ ወደ ውስጥ ራሱ ለማየት አይመቸው። ማብራት ከጠፋ ሊያጠቃ አይችልም ሌባ ከጥቃት በር የቆለፈ ማብራት ያጠፋ ሰው እሳት ያጠፋ ሰው ግቢ የዘጋ ሰው እቃ ሁሉ የከደነ ሰው ምግብ የከደነ መጠጥ የከደነ ሰው ሰላማዊ ሰው ነው ማለት ነው። በቃ በጤናም በኩል ሰላም ይሆናል፣ በሰላም በኩልም ሰላም ይሆናል ማለት ነው። ስለዚህ ነቢዩ ስ ላ ሰለም ይህንን ወሲያ ለዑመቶቻቸው ተናግረዋል። ይህን ነገር ብዙ ቤት ስንፊና አለ ብዙ ቤት ዕቃዎች አይዘጋጉም አይከዳደኑም። ብዙ ቤት በሩ ሁሉ ሳይዘጉ የሚያድሩ ይኖራሉ። አንዱ ይተኛል፣ አንዱም ይተኛል። ቀስ እያሉ በተከታታይ በተለይ ሙሰልሰል ፊልም ሙሰልሰል የሚባል ዑስማን ፊልም የሚባል ጠቃና የሚባል ሸይጣን አለ። ይህን እያዩ ሰዎች ድክም ሲላቸው በዛው ይተኛሉ። አንዱም ደግሞ ያያልያያል ሲደክመው በዛ ይተኛል። በሩ ክፍት ነው። ተመልከቱ በሩ ክፍት ነው። ማንም በዛ ሰዓት፣ በጣም የደከመ ሲነ ተነስቶ በረ ስታሶ አይዘጋም። ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። በራችንን መዝጋት መዝጋታችንን ልናራግ አንዳንድ ደግሞ ምን ይባላል፣ አንዷ ወይ እናት ልጆቹ በሩን ዜጉ ትልና እሷ ትተኛለች፣ ቀድማ ማለት ነው እሷ ቀመት ስተኛ ምን ትላለች፣ ልጆች በሩን ዘጋጉና ተኙ ስተኙ ትላለች። ልጆች በቃ አሁን እንዳልኳችሁ በአሁኑ መሽግሮኑና በተለያየ ነገር ፌስቡክ ሊሆን ይችላል፣ እንደዚህ እንደዚህ ሶሻል ሚዲያ ላይ ማለት ነው የሆኑና ከዛ በጣም ሲደክማቸው እዛው ባሉበት እዛው ይተኛሉ። በሩ ክፍት ሆኖ ያድራል ማለት ነው። አላህ ካልጠበቀን፣ አላህ ካልጠበቃቸው እነኚህ ቤተሰቦች ይጠቃሉ፣ በቀላሉ በሌባ ይጠቃሉ። ገጠር አካባቢ ደግሞ ከሆነ ደግሞ በአሁን የሚለቅ ጅብ ሊገባ ይችላል። ጅብ ገብቶ ሊበላቸው ይችላል። ገጠር አካባቢ ከሆነ ከተማም ራሱ ሊገባ ይችላል። አላህ የአላህን ጥበቃ ለማግኘት መጀመሪያ የእኛ ቅድመ ጥንቃቄ ያስፈልጋል ማለት ነው። ሊኩል ሸይ ሰበባ ነው። አላህ ምና ቁርኣን ላይ ሊኩል ሸይን ሰበባ አለ። ለሁሉም ነገር ሰበብ አለው አለ። ለሁሉም ነገር ምክንያት አለው፣ ሰበብ አለው። አንድ ሰው በነቢያችን ዘመን ሰለላሁ ዐለይሂ ወሰለም ባላህ ተመኩ ሲሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ፈረስ ያላችሁ ምናምን እንደዚህ ሲሉ ጊዜ እኔ ፈረሴን አላቸው። ፈረሴን አስርያት ነው ባላህ የሚመካ ወይስ ለቅያት ነው አላቸው። ለነቢ ሰለላሁ ዐለይሂ ወሰለም አስርያት ነው እንጂ አስርያት ባላህ ተመካ አላህ ይጠብቅ ይላል አሉ። ያላ ጥበቃ አይኖሩም። እዚህ ላይ መጀመሪያ ያንተን ቅድመ ጥንቃቄ ታደርጋለህ፣ ትጠነቀቃለህ። ከዛ በኋላ አላህ ደግሞ ይጠብቃል ማለት ነው። ከዛ በኋላ ስለዚህ አ እኔ በቃላ በቄ ነው ይሄ ባላህ ተመክቻለሁ። ቤቴ ባልዘጋውም ግቢውን ባይዘጋ አላህ ይጠብቀኛል ብሎ ሰውዬው ቤተኛ ይሄ ልክ አይደለም ማለት ነው። ከጣ ነው ስሕት ነው ማለት ነው። አላህ ራሱ አዟል መዝጋትም። የአላህ መልክተኛ መልእክተኛ ዝም ብሎ አይናገሩም ከአላህ የመጣላቸውን እንጂ ዝም ብለው ይናገሩ። እንዳው ኢማኔ ከፍ ብሏል። ስለዚህ አላህ በቂ ነው አያተል ኩርሲ ቀሪቻ አለው ቁል ሁወላሁ አሀድ ቀሪቻ አለው ቤቴ ባልዘጋው ምንም ሌባ መቱ አያጠቃኝም ምናምን ምናም ብሎ ሰውየ ቢል አይሆኑም፣ አይሁኑም። ቅድመ ጥንቃቄ ያስፈልጋል። ሰበብ ማድረስ ያስፈልጋል ማለት ነው። ገባው ችል እና ስለዚህ ኢንሻአላህ የዛሬው እዚህ እናቆማለን።